ሩታ የእንግዲህ በአዲስ ፎቶ ሹት መታለች ማለት ነው ውዶቼ። እንግዲህ እንደዚህ ራቁታ አላደረጓት ልጅታ ማለት ነው ግን ኤዲት አታርጓት ልጅታ ያደረጉት በእሱ ነው እንደዚያ ነው ይመስለኛል ኧረ የተለያየ ነገር አለ በነገራችን ላይ ነጭራሽ ራቁቷን አመጣችኋት ይሄ በቀደሙ እንደዚያ ተሰድባ ልጅቷ ለምን ታሰድባላችሁ እሷ እኮ ይለቀቀች ነው የሚመስለው አብዛኛው ሰው ስለማያውቅ የተወሰነ ሰው ነው በነገራችን ላይ ስለአፕሊኬሽኑ የሚያውቁ ይሄን አሁን ራቁቷን ነው አመጣችኋት ነምሳችሁ አይማር የእውነት ነምሳችሁ አይማርም ጋይስ እና ወዶቼ እንዴት ናችሁ ደህና ናችሁ ወይ ነው አለው እግዚአብሔር ይመስገን ሰላማችሁ ብዙ ትበልልኝ እንግዲህ ልጅቷ ማለት ነው በኤዲት ራቁት አለቀቋት። ዩቱብ ላይ ማለት ነው ከዩቱብ ነው ያገኙት። ባይ ዘ ወይ ማለት ነው እና እሱ አይደለችም። ለዛ ነው በቀደም ራሱ እሱ አይመስለኝም ኤዲት የበዛበት ነው ሜካፕ የበዛበት ያልኳቸው። ለዛ ነው ልጅቷ ብትነሳት ትለቅ ነበር። ይሄ በትክክለኛነት ኤዲት ነው። እንዲሁም ጽሑፉን አይቻለሁ ኤዲት የተደረገበት ማለት ነው፣ እና ጥሩ አይደለም ጋይስ። የተሰደበች ነው ልጅቷ በፌስቡክ ብትሉ በዩቱብ ብትሉ በቲክቶክ ብትሉ የተሰደበች ነው፣ እና ጥሩ አይደለም። እውነት ለመናገር እውነት ሩታን የሚትወዳት ከሆነ ራቁታን ለምን ይኸውን። እሷ ተነስታ በቃ ማለት ኤዲት አርጋ ይለቀቀች ነው የሚመስለው ላይ አንዳንድ ሰው ማለት ነው። እናንተ ለራሳችሁ ጥቅም ነው በነገራችን ላይ ግን እኔ እውነት ሰው ከወደድኩን ይጠነቀቃሉ ለዛ ሰው ማለት ነው። ግባችሁ ካልሆኔ ግን ዝም ብላችሁ አማረብኝ ወይም ደግሞ በቃ እኛ ተመልካች እሷ ስለምት ወዳቸዋለሁ ስለምትል ምናምን አንዳንድ ይቅርታ አድርጉልኝ ተመልካች ማለት ነው። አውሩታ ኦኔ ነገር ኦኔ ነገር ስህተት ቢፈጠር እንደምትገለበጡ የታወቀ ነው የታወቀ ነው። ለምን አብረሽ ስለተገለበጣችሁበት ማለት ነው። አብዛኛው ሰው ዛሬ ከፍ ያደርግ ይችላል። ነገ ደግሞ እናቴ ትንሽዬ ስህተት ትንሽዬ ስህተት ካገኛችሁ ያ ሰው ለመጣል ነው የምትሞክሩና ልጅቷ እንደዚህ ራቁቷን ባታወጧት ኤዲት አድርጋችሁ ማለት ነው። ባለፈው የወጣችሁ ራሱ በጣም ነው የተሰደበችው ና ሴት ልጅ ደግሞ ክብሯ ዝቅ እንዲል አልፈልግም እኔ በኩል እና ለማንኛውም አዲስ ፎቶ ሹት ወጥቷል ማለት ነው። ዶች የወዳቸው አለው ላይክ አድርጉ።